ኛ መኪና እንገዛለን፣ ችግር የለውም። መኪና ስለምን አንድ አይዞኝ ብቻ ነው የሚሉት እ መኪና እንገዛለን ተማሪ ብትሉ በግር ነው፣ እኛ ብትሉ በግር ነው። ከተማ እየወጣ ነው ገና ማቋራት ብለን በመንደር በመንደር እየሄድን ነው፣ ግን አልደርስ አልደርሳለሁ። በጣም ደግሞ በጣም የተለየ ነው።

በላይ ይወሳት እና ነው። በነገራችን ላይ እዚህ ጋር ያሉ ሰው ግን ዩኒቨርሲቲ መግባት ይችላል እኮ። ዩኒቨርሲቲ ቅርብ ነው፣ ቅርብ ነው በጣም እዚህ። ግን ይሄኛው

ከዛ በኋላ በአስፋልት ነው ወርክ እንግዲህ ተመልካቾች አሁን ደረስ። ከተማው እና ስለዚህ